ሻኔ ግን የጸጋ ነገር። አንቺ ደግሞ ምን እንደሚሻልሽ። ፊልም መሄድ እንደ ሞተረኛ ነው። ቻን ለማስደሰት የማይፈነቅለው ድንጋይ የሌለው ቀስቴ። ዛሬም ሞተር በመስረቅ እጅ ከፍንጅ ተይዟል። ወደ ቀጣይ ቪዲዮ ከማሳያችሁ በፊት ለቤት አዲስ ከሆናችሁና ላይክ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቤተሰብ ይሁኑ። አሳብ አስተያየት ካላችሁ ከስድብ የጸዳ ኮሜንትና አስተያየት ጻፉልኝ። አስተያየታችሁንም እቀበላለሁ። ስህተት ካለብኝ እታረማለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የበጎ ቤተሰቦች እና የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምን አላችሁ? ኔጋ አለሁኝ። አልሐምዱሊላህ፣ ሰላም ነኝ። ዛሬ እንግዲህ ቪዲዮውን የሚጀምርላችሁ ኢዩ ሲያስ ቦቸራን አንተቆቆር ነጋዴ ቆቀር አንተቆቀር አዟሪ አንተቆቆር ሿጭ እያለ ሲሸማግቀው ነበር በነገራችን ላይ። ስራ ክቡር ነው። ዛሬን ዝቅ ብለን ከሰራን ነገ ከፍ ብለን እንድንሄድ ወይም አንገታችንን ቀና አድርገን እንድንሄድ የዛሬው ዝቅታችን ለነገው ከፍታችን ነው። ስለዚህ እኔ አንተ ቆቆር ሻጭና አንተ ቆቆር ነጋዴ በማለቱ ምንም አልተቀየምኩበት። የተቀየምኩበትና ያናደደኝ ነገር ማሃይም በሚለው ነው እንግዲህ እኔ ስላልተማርኩ ሊሆን ይችላል። ይሄ ነገር ያመመኝ ስላልተማርኩ ነው መሰል መሀይም ብሎ ሲናገረው እንቀጥቅጦኝ አንዘርዝሮኛል። ያው ምን አመጣለሁ እንጂ ማለት ነው። ኤቨን በተናገረችው ሄርሜላን አፏን የሚያዘጋ ንግግር በተናገረችው ነገር እንግዲህ ኢዮስያስ ቦቸራን እንደምታፈቅረው ሲሰማ ለቀልድም ቢሆን ኢዮስያስ ይህን ነገር መቋቋም አልቻለም ነበር። ኢዮስያስ ያለው አማራጭና ማድረግ የሚችለው ነገር ቦቸራን ማሸማቀቅ ነው። ልክህን አታውቅም፣ አንተ መሀይም እያለ እሱን ከመናገር ውጭ ሌላ ሰደበውም፣ ተናገረውም፣ ተከታተለውም እሱን በጭራሽ ሊያስቆመው አልቻለም። እሱ ካለበትና እሷን ከማግኘትም ቢታቀብም ሄቡ ግን ቦቸራን ሳታይ ውላ ማደር አልቻለችም። እሷን ሊያስቆማት አልቻለም። ስለዚህ ያለው ነገር የሱን ሞላር መግደል ስለሆነ አንተ ቆቆር ነጋዴ እያለ እንዲሁም አንተ ማህይም እያለ እሱን አንቋሸሽና መሳደብ ነው። እሱም እንዳሳየው ሀረካቱ ሁኔታው የታባክ ገና ተዚህ በላይ አድርገሃለሁ ሲል ለራሱ ቃል ገብቷል። ይህን ንግግር ራሱን የመታው ቦቸራ በጣም ተከፍቶ እሚጊጋ ሲሄድ ሚኪ ሲያናገረውም ባለመመለስ እባክህን ሚኪ ተወኝ በጣም ደብሮኛል ሲለው ሚኪ እንደምንም ብሎ ካናገረውን በኋላ በጣም እንደደበረውና ኢዮስያስ የነገረው የተናገረውን በሙሉ ለቦ ለሚኪ ነገሩ። ሚኪም ቦቸራን እንደምንም ብሎ ካጠናከረውና ካጽናናው በኋላ ኢዮስያስን ጭንቅላትህን ባልፈታልህ በሉ ብሎ በልቡ ቃል ገብቶ ፎክሮ ነበር። እሱም እንዳለውም በየሄደበት በያገኘበት እኛ መሀይሞች እኮ ምሁሮች ነን እኛ መሀይሞች እኮ እንደዚህ ነን እያለ ባለፈበት እና ባገደመበት እንደ ጦር በነገር እየወጋው ነው። ይህም ለራሴ ቃል የገባሁት ነው ሲል ሚኪ ተናግሯል። እሱ በየሄደበት ቦቸራን በነገር መቆሚያ መቀመጫ እንዳሳጣው ሁሉ እኔም በየሄደበት መቆሚያ መቀመጫ ነው የማሳጣው ሲል ተናግሯል። ንግግሩንም እውነት አድርጎታል። ሌላው ደግሞ በዚህ እንደምንም ካግባባቻት በኋላ ጸጊን ስለዛ ስለደፈራት ሰውዬና ልክ እንደ አባቷ የምታየውን ሰውዬ እንደምንም ካለች በኋላ እንድታወራት ወይም እንድታናግራት ታደርጋታለች። ጸጋም ይህን ነገር ተጠቅመሽ ልታጠቂ ነው፣ እባክሽን እንተኝ ስተውሽ ይግባሽ፣ አለዛ እንደዚህ በዚህ ሁኔታሽ የምትቀጥል ከሆነ ትጸጸሽበታለሽ። ወደ ስራዬ ነው ምገባው ስትል አስፈራርታታለች። በዚህ ይህ ንግግር አላስፈራራት ምን ፎቶአችንን ለማየልት ሰጪ ነው ወይስ ያደረግሽው ነገር ማለት የለካንቺ ፎቶ አላነሳሽንም፣ ማለትም አላነስውም ያደረኩት ነገርና የሰራሁት ነገር የለም ብለሻል። ስለዚህ አሁን እባክሽን ስለዛ ስለሰውዬና ስለደፈረሽ ስለዛ ስለ ሰው ንገሪኝ ስትል ስትማጸናት እንዳየ ነው። በእንባ የተሞላ ንግግር ስትናገር ሁላችንም አይተናል። እኔ ከዚህ በፊት በቪዲዮም ተናግሬ ያለሁ። ጸጋ በሰላሟ አይደለም በደህናዋ አይደለም እንደዚህ በሰው ልጅ ላይ በሁላቸውም ላይ ክፋት የዘመተችባቸው ውስጧ የተደበቀ እውነተኛ ህይወት አለ ክፉ ሊያደርጋት የሚችል አንድ እውነት እንዳለ ተናግሬ ነበር ነገር ግን ያው እንደተናገርኩትም ሆኗል ማለት ነው ጸጋ የጀመረችውን ነገርና ማውራት የጀመረችውን መቀጠል ወይም መጨረስ አልቻለችም። በእንባ ተናንቃ እያለቀሰች ከቤዚ ጋር ተነስታ ሄዳለች። ቤዚም አንጀቷ ስለማይችል እያለቀሰች ያደረገችባትን ነገር በሙሉ ረስታ እያለቀሰች እያለች ቹቻ ትመጣና ምን ነው ብትላትም ልትነግራትም ፈቃደኛ አይደለችም ብቻም እንደተለመደው ልክ እንደ ቤዛ እንደ ምንም እንደ ምንም ካለች በኋላና ከለመነቻ በኋላ ስለ ጸጋ ማንነት ትነግራታለች። ስለ ጸጋ ማንነት ሳታውቅ በፊት ቹቻ ተዛዝተው የምታረጊውን አያለሁ የምታመጪውን አያለሁ ተባብለው ነበር። ቹቻና ጸጋ ቀንሽን ጠብቂ ጊዜሽን ጠብቂ በመባባል ላይ ስለሆኑ ባክሽን ስለ እሱ አታንሽብኝ እያለች የእሷ ወሬ ያልተዋጣላትም ነበር። ይህም ብትላትም በዚህ ከዚህ በኋላ ጸጋን እንደዚህ ስትተያት እንዳልሰማ ምክንያቱም እሷ የሚያሳዝን ሕይወት ውስጥ ነው ያለችው ስትል ቤዛ ለቹቻ ነግራታለች። ቤዛ ቹቻም ባይዋጥላትም ይሄ ንግግር ግን ከንግግሯ ርህራሄ አንጻር ቹቻን አልፎ እንዳስለቅሳት የሚያደርግ ንግግር ስትንግራት ሁለታቸውም ታይዘው ለማልቀስ ችለዋል። በጣም ያሳዝናል። ሌላው ደግሞ የፍቅር መቀስ የሆነችው ጀሪ አላረፍ ያለች ጣት የሆነ ነገር ጠንቁላ ትመጣለች ይባላል እና ሄቡና ቦች ባሉበትና በሚያወሩበት ሰዓት ትመጣና ሄበንን ሰላም ነገር ትላታለች ግን ቦቸራ እንዳልታያትና ሄቨን የሆነ መልስ ስትመልስለት፣ ለማን ነው የምታወሪው? ለማን ነው የምትመልሽው? ከመንጋነው የምትነጋገሪው እያለች የቦቸራን ጨጓራ ብድግ አድርገው ትመጣለች። ቦቸራም ይሄ ነገር ያናደውና አካኪ ዘራፍ አካኪ ዱብ ዱብ ይላል። እንደ በረዶ በልጅነቱ ከተማ ለምዶ ቢልም እሷ ምንም ነገር እንዳልታያትና የተሰማት ራሱ ድምፁ እንዳልሆነ ትነግረዋለች። በዚህ መካከል ይናደድና ትቶ ይሄዳል። እባክሽን ጀሪ ታያቸው ሄቨንንና ቦችን። በመቀጠልም ቀስቴ እንግዲህ የሰው ሞተር አንስቶ ወይም ሰርቆ ቱቻን ሊያዝና ና መሆኑ ነው። ልክ እንደ ያሬድ መሀል መንገድ መኪናውን ይዞ ወይም መኪናውን አቁሙ ቤዛን እንደሚጠብቃት እሱም ልክ እንደዛ አድርጎ የጠበቃት እሱ ራሱ የሆነ ነገር ሳይጭር አይቀርም። የባለፈውን ራሱ ብድር ሳይከፍል ሌላ ደህ ና ሌላ ብድር ገብቷል መሰለኝ። ቀጣይ ቪዲዮ ላይ የምናየው ይሆናል። ለማንኛውም እስከዛ ለቤት ያድስ ካላችሁ ሰብስክራይብ ና ላይክ በማድረግ አበረታቱኝ፣ አግዙኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም።